ሰላም ቤተሰብ እንዴት ዋላችሁ? እንዴት አመሻችሁ? እንዴት አደራችሁ? ባላችሁበት ሀገር ሰዓት አቆጣጠር ማለት ነው። ሰላም ናችሁ ወይ? ዛሬ ደግሞ ከእናንተ ጋር ሌላ አዲስ ቪዲዮ ይዤ መጣሁ ወደ እናንተ። ሶስት አይነት ዳቦ አንድ ቀይ፣ አንድ ብራውን፣ አንድ ነጭ እንጋግራለን ማለት ነው። እንግዲህ አሁን እርሾ እየበጠበጥኩኝ ነው። እርሾ ሶስት

አምስት ማን ጋር ነው ያደረግት? ሙቀው አዘጋጅቻለሁ። በእሱ አቡቃለሁ ማለት ነው። በደንብ አሽተን እናውቀዋለ ነው። ለእናንተ ያው ያቆራረጥኩኝ ነው የማሳያቸው። ምክንያቱም ቪዲዮ እንዳይረዝም፣ ምክንያቱም በደንብ ማሽን መታሸት ይፈልጋል። በደንብ አሽቼዋለሁ እኔ ሰዓት ወስጄ፣ ጊዜ ወስጄ ግን ያው ቪዲዮ እንዳይረዝም መታሸት ስላለበት ያቆራረጥኩኝ ነው የማሳያቸው። ደግሞ ጥቁሩን አቦካለሁ ማለት ነው። እሾና ቅመም አድርጌ ያለው። አሁን ደግሞ ብራውኑን አቦካለሁ ማለት ነው። ትንሽ ስኳር አደርጋለሁ። ብራውን ሹገር፣ ቤኪንግ ፓውደር አንድ ማንኪያ እንደዚህ አደርጋለሁ። የሻይ ማንኪያ፣ ለብ ያለ ውሃ፣ ትንሽ ወተት እንደዚህ በደምብ ታንቀላቂ ያለው። አሁን ዱቄት አድርግና እንግዲህ ብራውን ዱቄት እያደረኩ ነው። ይሄ ብራውን ዳቦ ማለት ነው። ጥቁር ነው፣ የገብስ ነው። ገብስ ነው፣ ነጭ ነው፣ ስንዴ ነው። ነጭ ወይን ይመስላል አውግቼ ጨርሻለሁ። ጥቁሩም ደግሞ ይሄ ነው። እሱንም አውግቼ ጨርሻለሁ። አሁን እንግዲህ ከቦካ በኋላ እንጋግራለን ማለት ነው። ሶስት አይነት ነው መጋገረው እንደነገርኳችሁ ቀይ ብራውን እና ነጭ ነው መጋገረው። አሁን እንግዲህ ልንጋግር ነው። እቃ ላይ ላደርግ ነው መጋገር ላይ ኮባ። ይሄኛው ኮባ ነው። ኮባ ገዝቼ ይ መጥቻለሁ። ይሄ ባናና ሌት የሚባለው ስፓኒሽ ስቶር ይገኛል። እዚህ ሀገር ለምትኖሩ ሄዳችሁ ሰራ ማግኘት ትችላላችሁ ማለት ነው። ያው በኮባ ሲሆን ሙርጣም ይኖራል፣ እንደምታውቁ ጣም ይኖራል፣ ይጣፍጣል፣ ደግሞ ልክ ሽታውም ደስ ይላል። በኮባ ሲሆን ይመረጣል ማለት ነው። ለዛ ነው እናንተ ከፈለጋችሁ ማግኘት ትችላላችሁ። ስቶር ላይ ዲፍሪዝ ነው ያለው፣ እዛ ስቶር ስትሄዱ ታገኛላችሁ፣ ማግኘት ትችላላችሁ፣ የምትፈልጉ ካላችሁ ማለት ነው። እንግዲህ አሁን ይሄንን አጣጥፍና ኮባይ ላይ ዳቦውን አደርግና ሦስቱንም ከእዛ አሳያችኋለሁ። እንደ ካለር እንደማደርገው ደግሞ አብረን የምናይ ይሆናል። መልካም ጊዜ ይሆናል፣ ጥሩ ቆይታ ይሆናል። በነገራችን ላይ ለዚህ ቻናል አዲስ ለሆናችሁ ገና ዛሬ የምትመለከቱ ካላችሁ ለምንድን ነው እስካሁን እንዴት ሰብስክራይብ አላደረጋችሁት? እኔ እንጃ። ቻናል በጣም አስተማሪ ቻናል ነው እንደምታውቁት ጥሩ ጥሩ ነገሮች ነው የሚቀርቡበት፣ እንደምታውቁት የሚያማምሩ ነገሮች፣ መልካም የሆኑ ነገሮች ነው። የሁላችሁም ቤት ነው። እጅ ስራ ለምታፈቅሩ፣ ለምትወዱ እጅ ስራ የሚቀርብበት የተለያዩ ነገሮች ቤተሰባችን እንድትሆኑ አሁን ቆንጆ ሆኗል። እንግዲህ አስተካክልና ስለሚያንስ በትልልቅ ነው እንጋገረው። ለድግስ ነው እና የተፈለገው ኦርደር ነው። እንደዚህ እዚህ ላይ ጎበዝም በስርዓቱ አነጥፍና በዛ በኋላ እንግዲህ እዚህ ላይ እንግዲህ ነጩ እንደዚህ ወቅቶ በደንብ ኩፍ ብሏል። እንደውም እንጀራ መውጫ ነክቶታል ማለት ነው። በደንብ ነው የወቀው። አሪፍ ነው ማለት ነው። እንደነገርኳችሁ ነጩን ይሄ ሁለት ነው የማደርገው፣ ነጩን ማለት ነው። አንዱ ነጭ፣ አንዱ ደግሞ ቀይ አርጓለሁ። መጀመሪያ ነጩን ወስድና በዛ ይቀራው ደግሞ ቀይ አርጓለሁ ማለት ነው። ይሄ ሰሊጥ ነው። ሰሊጥ ሰሊጥ ነው ይሄ ካልታያችሁ፣ ሰሊጥ ነው። ነጭ ሰሊጥ ኮባው ላይ ነሰነስኩት ሰሊጡን። ሰሊጥ ነው ስልሻለሁ። ኮባ ላይ አሁን ከዚህ ላይ ትንሽ ቀንሽ ወስድና ለነጩ ያዘጋጀውት ኩባ ላይ አረጋለሁ መጋገሪያው ላይ ማለት ነው። ብንሄድ ያዘጋጀውት ኩባ ላይ አርጋለ መጋገሪያው ላይ እነዚህ ያስተካክልና ይህንን ቁጭ አርጌ ከነገ ደግሞ ያኛውንም ደግሞ አስተካክልሁለ ማለት ነው። ከላይ ደግሞ ሰሊጥ ነው። ሰርክ በታለው መልኩን ነው። ለጣም ቆንጆ ነው። ሰሊጥ ለጤናም አሪፍ ነው፣ በጣም ነው። ሰሊጥ እና ከሞን ፍሬ በጣም ቆንጆ። አብሽ ደግሞ ተቆልቶ ተቆልቶ ከድምላል ጋር አብሬ ነው። አይ ቲንክ ሁሉ ቆንጆ ዳቦ ነው፣ ነው ቆንጆ በጣም አሪፍ አድርጌ በጥራት ነው የጋገርኩላቸው። በጣም ደስተኞች ናቸው፣ ደስ ብሏቸዋል። አሁን ከዛ ሸፋፍኝ ቁጭ አርጓለሁ። ኮፍ ሲል ወደ መጋገሪያው ይገባል፣ ወደ ኦቨን ይገባል ማለት ነው። ደሞ ሌላኛውን ቀይ አርገና አሁን እዚህ ጋር ደግሞ ቀዩን ለመጋገር ተዘጋጅቻለሁ። ኮምባ ተዘጋጅቷል፣ ሰሊጡ እንደዛ ሁሉ ነገር ተዘጋጅቷል። አሁን እንደዚህ አድርገና ደሞ አስተካክዬ ቀዩን መጋግራል ማለት ነው

ቁጥር አሁን ደግሞ ጥቁሩ ይቀራል። እሱንም ደግሞ እንደዚህ እናደርገዋለን። ትንሽም ደግሞ ለብቻ ጎኑ ላይ የጋገርኩታለሁ። እሷንም ደግሞ አሳያችኋለሁ። ዴተች የሚውላችሁ ቀዩንና የገብሱን ስንዴ ቀዩንና የገብሱን ደግሞ ጎን ለጎን እንደዚህ ጋግሬያለሁ፣ ለቤት የሚሆን እና እንደዚህ አድርጌ እንግዲህ ጨርሻለሁ። ላይ ትንሽ እንደዚህ ለቅምሻ ያልጋገርኩ እንደገና ደግሞ ሦስቱንም አዘጋጅቻለሁ። አሁን የቀረው ወደ ኦቨን ማስገባት ብቻ ነው ማለት ነው። በጥሩ ሁኔታ ቦክቷል፣ ተስተካክሏል። ምርጥ ዳቦ እንደሚሆን ባለተስፋ ነኝ። ያው ያኔ ብዬ ነበረ፣ ግን አሁን ኦልሬዲ ቆይቻለሁና ዳቦ ሳምንት አልፎኛል እና በጣም ምርጥ እንደሆነ ተነግሮኛል። በጣም አሪፍ ነው ብለውኛል። ቆንጆ ነው በጣም ልዩ የሆነ ዳቦ ነው ሶስቱም ተብያለሁ ሶስት ነው እንግዲህ እንዳያችሁት ሶስት ከለር ሶስት ዳቦ ነው ቀይ ነጭ ብራውን የገብስ ማለት ነው እየጋገርኩት እንግዲህ ይሄ በእንደዚህ አይነት ነበር የጋገርኩት ለምንድን ነው ለእናንተ ሼር ማላደርግ ብዬ አሳየኋችሁ ማለት ነው መልካም ጊዜ እየተመኘው እንግዲህ ይህን ይመስላል የዛሬው በጣም አሪፍ እንደሆነ ተነግሮኛል ጥሩ ነው ተብያለሁ ይሄ ነጩ ነው። ነጩ፣ ቀዩ፣ ብራውኑ ማለት ነው ሶስቱም እነዚህ ናቸው። ይሄ ብራውኑ ነው እየገብሱ ይሄ ቀዩ የለቤት ያልኩት ነው። ይሄ ጥቁርና ቀዩ ጉልበቱን ያደረኩት ነው። ይሄ ደግሞ ቀዩ ነው። እንግዲህ እንደዚህ በእንደዚህ አይነት ሁኔታ ተሰርቷል ማለት ነው። ያው አይቆረስም እንደነገርኳቸው ኦርደር ስለሆነ መቁረስ አይቻልም። አሁን ወደ ኦቭንም ይገባል። ምርጥ ዳቦ ነው በጣም እጅግ በጣም እና መልካም ጊዜ ይሆንላችሁ። አብራችሁን ስለቆያችሁ አመሰግናለሁ። አዲስ ስለሆናችሁ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ ነባሮች በጣም አመሰግናለሁ።